ውድ ኢትዮጵያውያን ዩቱብ ተከታታዮቼ፣ ደንበኞቼ፣ ዛሬ አስደናቂ የሆነ የእንቁላል ሽሮ እንዴት እንደሚሰራ ይዤላችሁ መጥቻለሁ። በተለይ ለወንዴ ላጤዎች፣ ለሴት ላጤዎች፣ እዚህ በተለይ አሜሪካ አገር አሜሪካ ለምትኖሩ በቀላሉ የሚጣፍቅ የሚጣፍጥ እጣት የሚያስቆረጥም ሽሮ ሰርታችሁ በአጭር ጊዜ በአጠረ ሰዓት እንደምትበሉ አሳያችኋለሁ። ተከታተሉ። እውነቴን ነው የምላችሁ። የእንቁላል ሽሮ። እሺ ተከታተሉኝ። ኦኬ፣ እንግዲህ የእንቁላል ሽሮ ለመስራት ምን ያስፈልገናል? እንቁላል፣ ሁለት እንቁላል ወይ አንድ እንቁላል ቀይ ሽንኩርት፣ ነጭ ሽንኩርት፣ እንደገና ቲማቲም፣ እንደገና ያው ሽሮ ሽሮ ያስፈልጋል። እንደገና ደግሞ ዘይት ያስፈልገናል። እንግዲህ ይሄን ከመስራት ስንሰራ ምን እናደርጋለን? ተመልከቱ። እንቁላሉን እንዲህ እንቆርጠውና እንዲህ ውሃውን እናፈሰዋለን። የውሃውን እናፈሷል እንደ አድርገን እያያችሁ ይሆን አይደለ? ይህንን የእንቁላሉን ውሃ እናፈሳታለን። ይህ ዚህ በሆነ መልክ ይኸው እንደዚህ አገላብጠን እናፈሷለን እዛ እዚህ ላይ እናደርጋለን። ይሄ ያለቀ በቃ አሁን እንቁላሉን ምን እናደርገዋለን? እንመታዋለን፣ እንመታዋለን እንደዚህ ይታያቸዋል? ይሄው ቀዩ አስኳሉ ብቻ ነው። እንዲህ ይመታል። ይሄው መታ ነው። ከዛ በኋላ ምን እናደርጋለን? ይሄንን እ ቲማቲሙን ሽንኩርቱን፣ ሁሉንም በአንድ ጊዜ እናደርጋለን ይታያቸዋል። እዛ በኋላ እንጥዳለን ማለት ነው። እዚህ ጋር እዚህ ጋር እንጥደዋለን። ይኸው እንጥደዋለን ማለት ነው። ሁን ይኸው ጣድን አሁን ምን እናደርጋለን? ዘይት ትንሽ፣ ዘይት ዘይት መብዛት የለበትም እሺ፣ ዘይት ሲበዛ ጥሩ አይደለም። ይኸው ዘይት እናደርጋለን። አሁን ይሄው እያቁላላሁ ነው፣ ታያቸዋለህ። ይሄ ሽንኩርቱ ነጭ ሽንኩርቱ ቲማቲሙ በራሱ ውሃ ይሄ በተለይ ቲማቲሙ ውሃ ስላለው በራሱ ውሃ ነው የምታቁላሉት። በራሱ ውሃ በቃ ምንም ጣጣ አያስፈልገውም። ከዛ ጨው አረጋላችሁ። የእንቁላል ሽሮ ዋው ያደርጋላችሁ አሁን። እንደዚህ ይሄ እያያችሁ ታለን። ይሄው ትንሽ መልኩ ቀላ እንደማለት አለ ለወጥ አደረገ ማለት ነው። ከዛ ያው ሽሮ ለነገሩ ሽሮ ምጥን ሽሮ ነው። ምጥን ሽሮ ነው። ምጥን ሽሮ ስለሆነ በርበሬ ባታደርጉ ምንም ችግር የለም ግን እኔ እንድታውቁት ብዬ ነው። ይሄው ትንሽ አንድ ማንኪያ በርበሬ አድርጊያለሁ። ምጥንሽሮ ነው የምሰራው ማለት ምጥንሽሮ ነው እና ይሄው እንደዚህ አንድ ማንኪያ በርበሬ ያደረኩበት ከዛ ትንሽ ትንሽ ውሃ ጠብ የሞቀፋ ትንሽ እንዲህ ታደርጋላችሁ አላችሁ እያያችሁት ነው። እንደዚህ ራሱ ብሎ እንትን ይላል። ትንሽ ዋጣ ባድርጋችሁ በደንብ ሽንኩርቱ፣ ቀይ ሽንኩርቱ በተለይ ነጭ ሽንኩርቱ በደንብ ከበሰለ በኋላ ትንሽ ካረግ እና ያው ተከታተሉን፣ እሺ። ይሄው አሁን አያችሁት አይደል? በደምብ ተቁላላ። ይሄው እንዴት እንደሚያምር እ በደምብ ተቁላላ ተኩላላ። ከዚያ ወቋ የፈለዋችሁን ታደርጋላችሁ። ይጥኑት አለቀ። ይሄው ይሄ ፈላደን አሁን የፈለው አደረኩኝ። ምን ይሁን ሽንኩርት፣ ማለት ሽሮ ሽሮአችንን እንድንነሳ እንቁላሉ እንቁላሉን አሁን እንድናደርገዋለን ይኸው እዚህ ላይ ትንሽ ስላለበት እንቁላሉን እንዲለማል እንዳይቀር ቀዩ ስለሆነ አስኳሉ ስለሆነ እዚህ ላይ ያለው በትንሽ ሱ ሽሮ ሽሮ አትበዙ። ያደረግኩበትን አይታችኋል። አንድ ማንኪያ ሽሮ ነው ያደረግኩ። እንትኑ እንቁላሉ ያወፍረዋል፣ እንትኑን ሽሮ ያበዘዋል። እና እንደዚህ ማማሳል በደንብ አድርጋችሁ ቶሎ ቶሎ ታማስሉታላችሁ። እያችሁት ያደረኩት እንትን በጣም ትንሽ ነው። አንድ ማንኪያ ነው ያደረኩት ሽሮ ግን፣ አሁን ይኸው ይኸው እንዴት እንደወፈረ አሁን በደንብ ይንተከተካል ሲል ከዛ በኋላ አውቶ እናቴ እያችሁት አይደል አሁን እንዴት እንደወፈረ ያደረኩት እንዴት ነው አንድ ማንኪያ እንትን ሽሮ ሁለት እንቁላል አንድ እንቁላል ማረቅ ትችላላችሁ ግን ተመልከቱ እንዴት እንደወፈረ ጣዕሙ ደግሞስ ዋይ ዋይ ጣዕሙ ደግሞ እንዴው ጮውን ቀምሳ በቂ ነው። ከበቂ በላይ ነው ጮው። አሁን ምን ታደርጋላችሁ መሰላችሁ? ትንሽ ትንሽ ቅቤ ታደርጉበታላችሁ፣ ትንሽ ሳይበዛ ቅቤ የታረጋላችሁ በቀላሉ እንደዚህ። በተለይ ወንደላጤ ሆናችሁ ከስራ መታችሁ እንጀራ ትገዛላችሁ። በቀላሉ ሽንኩርት እንትንትላል ከተፍ ከተፍ ታረጉና በቀላሉ ቲማቲም፣ ቀይ ሽንኩርት፣ ነጭ ሽንኩርት እሱም ነጭ ሽንኩርት ባይኖራችሁ ምንም ችግር የለም። ቲማቲም እና ቀይ ሽንኩርት አድርጋችሁ ከዛ በኋላ ታቁላሉና የሞቀዋ ታደርጋላችሁ ሽሮአችሁን ታደርጋላችሁ። ልክ ሲል እንጀራችሁ ላይ አድርጋችሁ ው እዚህ እንጀራ ላይ ፈሰስ ታደርጉና ጥቅልል እያደረጋችሁ በቃሪያ ኮርሸም ኮርሸም አድርጋችሁ በዚህ በቃሪያ ትበላላችሁ ማለት ነው። ብዙ ጣጣ የለውም። ብዙ ብዙ ብዙ ነገር ጣጣ ሳይኖረው እንዲያርጋችሁ በልታችሁ የሚጣፍጥ በጣም የሚጣፍጥ ብትቀምሱት እንዲ እስቲ ሞክሩት፣ ብቻ ግን ሞክሩት። አሁን እኔ እንደዚህ እንደዚህ ስላልኳችሁ ምናልባት ለይቱ ትጆታው ለምናምን እንድናይለት ምናምን ፈልግ ብላችሁ ሊሆን ይችላል፣ ግን አይደለም። ከምር አይደለም። በጣም በጣም በጣም እንደ እኔ ስጋ ስጋ እንደዚህ ከምበላ የስጋ ወጥ ተሰርቶ ዶሮ ወጡ ምናምኑ፣ በእርግጥ ጥሩ ነው። ዶሮ ወጥ ሰርቶ መብላት ጥሩ ነው። ስጋ ወጥም ጠባብሶ መብላቱ ጥሩ ነው። ግን ይሄ ሽሮ ወዲያውኑ ትኩስ የሆነ እንደዚህ ሰርታችሁ የእንቁላል ሽሮ ታያላችሁ። ብዙ ሽሮ አትፈጁ። በአንድ ማንኪያ በአንድ እንቁላል ወይ በሁለት እንቁላል እንደዚህ አይነት ሽሮ ሰርታችሁ በቃሪያ በምን ስትበሉት እንዴት እንደሚጣፍጥ በእውነት እንዴት እንዴት እ እንዴት እንደሚጣፍጥ እና ቅመሱት። በጣም ቆንጆ ነው የሚሆነው። ቆንጆ ነው፣ ተወዱታላችሁ። ጊዜያችሁን ሴፍ ታደርጋላችሁ። ከስራ መታችሁ አንድ ጊዜ እንደዚህ በእንትን ፈላ አድርጋችሁ በአምስት ደቂቃ ውስጥ እንጀራችሁን በልታችሁ ቁጭ ብላችሁ ሻያችሁ ዛችሁ ትዝናናላችሁ። ስራ የምትሄዱ ከሆነ እንደዚሁ ወዲያውኑ ወደ ስራ ትሄዳላችሁ። ብዙ ጊዜ አትፈጁም እና ሆቴል ቤት እየሄዱ ከመብላት ይሄ ማክዶናል ፒሳ፣ ምናምን የሚባለው ከማ እያዘዛችሁ ከምትበሉ ጃንክ የሆነ ምግብ ልክ እንደዚህ የሆነ ፍሬሽ የሆነ እንጀራ ገዝታችሁ በአንድ እንቁላል እና በአንድ ማንኪያ ሽሮ እንደዚህ አይነት የሚጣፍጥ ምግብ በልታችሁ ህይወታችሁን ትመራላችሁ ማለት ነው። ስለዚህ ይሄን ይመስላል፣ ይሄን ይመስላል። የእንቁላል ሽሮ ነው። በዚህ በቃሪ አድርጋችሁ ትበሉታላችሁ እና እንግዲህ በቀላሉ የእንቁላል ሽሮ ሰርቶ ለመብላት የሚያስፈልጉትን ግብአቶች አሳይቻችኋለሁ። ያናዘጋጅታችሁ ስሩና ሞክሩት ከዛ በኋላ እውነትም የእንቁላል ሽሮ ብላችሁ ታደንቃላችሁ ሊባኖስ ገዳሙ ነኝ ከአሜሪካ ሰብስክራይብ ሸር ላይክ አድርጉ በሌላ ቪዲዮ እንገናኛለን የማሳያችሁ ድንቅ የሆነ የአትክልት ጥብስ የአትክልት የተለያዩ አትክልት ጥብሶች ስጋን የሚያስንቅ ጥብስ በቅርብ ደግሞ ይዤላችሁ እመጣለሁ ተከታተሉኝ ባይ